ቦነሷን እንትኗን እንሞላታለን። ምረ ይባሉ የመጀመሪያ ጊፍት ደብል ነው ወንድሜ። በቃ እና ምን ልል ፈልጌ ነው ወንድሜ ነገ ፍሪ ከሆንክ ምን አባቱ ተኝተህ ትውላለህ? በደንብ አንተ ብዙ

ላሸንፈው፣ አላለም። የሚመች ያድርግልህ። እስኪ ሚሽኑ ጉዳይ ይሳካና ያን ፊክስ እናደርገዋለን። ታፕ ታፕ እያደረጋችሁ እሺ፣ በእኔ መጠን ሁለት መቶ አርባ አምስት ሁሉ ታፕታፕ ነው ወይስ ጊፍት ነው?

እስኪ ይህ ልጅ በሶስት ሺ ቀጣ። አንተ ላይቭ ሲገባ እንደዚህ ነው እንደሚያደርገው አይገርምም። እንደዚህ ነው እንግዲህ የሚደረገው። ቀስቴ ለምንድነው ቅዱስን የመታው? አስፈላጊ ስለሆነ በላቸው። ተው ጀግ ነው የሰው ሰው አደብድብ ተው። ቲና ቲንሽ እያወክ ተዋ። ብሩኬ እያወክ እኔ ካልደረሱብኝም ለካ ሰው እኮ ነኝ።

ወንድም አለ። እንዴት ነዋ? እንዴት ነዋ? ብሮክ ቴንኪ ዩ አለን። ዛሬ ምን እግር ጣል ነው? ጨስቴ ሱዳን ሱዳን? አይ ገርማችኋል። ሰሞኑ ሱዳን ለስራ ሄጅ ነበረ ከብሩክ ውጭ

ወጣው ለምን ወጣሽ አይችሽ ነበር እኮ እንጫወታለን ብዬ ከዛ ወጣሽ ለምን ወጣሽ አረ እንገናኛለን አማኑ ጣጤ የለውም እስኪ አሁን ሰሞኑ እኮ ትንሽ ቢዚ ነው ነው ለምንድነው የወጣሹ ማም እናንተ ፈልጉን እንግኛ አንመጣልኝም ሚሮዚ ናቲ ኦኬ አለ እንደዚህ ነው። እግዚአብሔር ማርያም ወይኔ ማን ጊፍተራልኝ? ማንም የለኝም። እኔ እሰይ

ይገባናል። ንክ ሶ ማች ጆይ ብራዘር ንክ ዩ አልታባርጉ ጋይስ ግዴላችሁን ታልታባር ወይኔ አለቀ በቃ። ምን ጥቅም አለው ታዲያ? በእናትህ ላልቀጣ